ሰበር ዜና እስራኤልን እያስጨነቁ ያሉት የኢራን ድሮኖች አስመራ የመግባታቸው ዜና እየተሰማ ነው። የኢራን ተምዘግዛጊ ድሮኖች ምጽዋ አርፈው ፖርት ሱዳን እየተራገፉ ነው በጉዳዩ ላይ ሪፖርተር እንግሊዘኛው ጉዲያስ ባለመረጃን ይዘው ወጥቷል ቴላቪቭን እና ኢየሩሳሌምን እያደባዩ ያሉ እነዚህ የቴሔራን ድሮኖች ለምን አስመራ ገቡ ተልኳቸውስ ምንድን ነው የሚለውን በዘገባችን ይዘናል እስራኤል በኒውክለር ታጥራለች ፓኪስታን ቴላቪቭ ላይ ኒውክለር ተኩሳለሁ ብላለች ይህ የሚሆነው ግን እስራኤል ኢራንን በኒውክለር የምታጠቃ ከሆነ ነው ብላለች ዝርዝሩን ይዘናል የሕወሓት ጄኔራሎች ሀራ መሬት ብሎ በተደራጀው ኃይል ላይ ጦርነት አወጁ። አፋር የሰፈረውን ሽፍታ ሳደን እንደመሰዋለን ብለዋል። በደምና ጥንት የተገነባውን የትግራይን አንድነት ለመሸርሸር በሚንቀሳቀስ ኃይል ላይ ርህራሄ የለንም ብለዋል። እንመለስበታለን። ጥንስትልን ውድ አንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁም ከአንድ ሀፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስራኤልን እያስጨነቁ ያሉት የኢራን ድሮኖች አስመራዊ መግባታቸው ዜና እየተሰማ ነው። የኢራን ተምዝግዛጊ ድሮኖች ንጽዋ አርፈው ፖርት ሱዳን ላይ እየተራገፉ ነው። በጉዳዩ ላይ ሪፖርተር እንግሊዝኛው ጉዲያስ ባለመረጃን ይዘ ወጥቷል። ቴልአቪቭን እና ኢየሩሳሌምን እያደባዩ ያሉት እነዚህ የቴህራን ድሮኖች ለምን አስመራ ገቡ የሚለው እያነጋገረ ነው። ኒውክሌር ለማምረት ዝግጅት ከቆየችው የከራረመችው የጥንቷ ፋርስ ኢራን በዘመናዊ የጦር መሳሪያ ምርቷ ትታውቃለች። በተለይም በድሮን በጦር ጀትና በሚሳኤል ምርቷ ከፊት ከሚጠቀሱ ሀገራት መካከል ትጠቀሳለች። ድሮኖቿ በኢትዮጵያ በሱዳንና በዩክሬኑ ጦርነት በስፋት ጥቅም ላይ ውለው ስኬታማ እንደሆኑ ይነገራል። ከሰሞኑ ከእስራኤል ጋር እያደረገች ባለችው የሚሳኤል ጦርነትም እነዚህን ድሮኖች በስፋት እየተኮሰች እንደምትገኝ መረጃዎች ይጠቁማሉ። እነዚህ ቴል አቪቭንና ኢየሩሳሌምን እያደባዩ ያሉት ድሮኖች ታዲያ ምጽዋ አርፈው አስመራ እየገቡ እንደሆነ ተዘግቧል። አስመራ የገቡ የ የኢራን ድሮኖች መዳረሻቸው ሱዳን እንዲሆን መታሰቡም ታውቋል። ሪፖርተር እንግሊዝኛው በጋዜጣው ፊቱ ገጽ ላይ ባወጣው አዲስ ዘገባ ድሮኖቹ አስመራ የገቡት በሱዳኑ ጦርነት ለመሳተፍ ነው ተብሏል። የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ዘመን አፈራሽ የቱርክና ኢራን ስሬት ድሮኖችን በገፍ ወደ ሱዳን እያጓጓዘ ነው የሚለው ዘገባው፣ እነዚህ ድሮኖች በአስመራ በኩል ወደ ሱዳን ሲገቡ ፖርት ሱዳን ከፍተኛ የጦር መሳሪያ መተላለፊያ መሆኑ ተነግሯል። የተለያዩ የመገናኛ ብዙሃን እንደዘገቡት ኤርትራ ለፖርት ሱዳን የመንግስት ኃይሎች የጦር መሳሪያዎች የሚተላለፉበት አዲስ ዋነኛ መስመር

ዝግባዎቹ እንደሚያሳዩት ጸራ አውሮፕላን መሳሪያዎችን በርሜል ቦምቦችንና ሌሎች ወታደራዊ ምልዋዎችን የያዘ ጭነት በኤርትራ በኩል ወደ ፖርት ሱዳን ደርሷል። ይህ ክስተት የተሰማው የቀድሞ የሱዳን የስልላ ድርጅት ኃላፊ የነበሩት ሳላ ጎሽ ባለፈው ግንቦታ 16 ኤርትራን መጎብኝታቸውና ከፕሬዚዳንት ኢሳያስ አፎሪቂ ጋር መወያየታቸው ከተዘገበ በኋላ ነው። በውይይታቸውም አስመራን እንደ ሽፋን በመጠቀም ለሱዳን ጦርና ጋር ሚልሻዎች የጦር መሳሪያዎችን ለመግዛትና ለማ ጓጓዝ የኤርትራን ወደቦች ለመጠቀም እንደተስማሙ መረጃዎች ይጠቁማሉ። ሳላጎሽ በጦር መሳሪያ ዝውውርና ህገ ወጥ ንግድ ውስጥ ባላቸው ተሳትፎ የሚታወቁ ሲሆን በፕሬዝዳንት ኦመር አልበሽር ዘመነ መንግስት በነበራቸው ረጅም የአገልግሎት ጊዜ ምክንያት የሱዳን ብርቱ ሰው በሚል ቅጽል ስም ይጠራሉ። እንደ አውሮፓውያን አቆጣጠር በ2019 የአልበሽር መንግስት ከስልጣን ከተወገደ በኋላ ከአብዱል ፈታህ አል ቡርሃን ኃይሎች ጋር በመተባበርና የጦር መሳሪያ ዝውውርን በማመቻቸት ተጽዕኗቸው እያደገ መጥቷል። ሪፖርተር ያወጣቸው መረጃዎች እንደሚያመላክቱት የቱርክና የኢራን የኢራን ሰው አልባ አውሮፕላኖች በአስመራ አውሮፕላን ማረፊያ በኩል ወደ ፖርት ሱዳን እየተላኩ ነው። በተለይም አንካራና ቴራን ለአልቡርሃን ኃይሎች የሚያደርጉት ድጋፍ መጨመሩን ዘገባው ያሳያል። ከእነዚህም መካከል የቱርክ ባይራክታር ቲቪ ሁለት እና ኢላማቸውን በትክክል መምታት የሚችሉ ቦምቦችን መሸከም የሚችሉ የኢራን መዋጀር ስድስት ድሮኖች ይገኙበታል። ከኤርትራ ወደ ፖርት ሱዳን የደረሰው ይህ ጸረ አውሮፕላን መሳሪያ በርሜል ቦምቦችና መለዋወጫዎችን ያካተተ ጭነት የተባበሩት መንግስታት ድርጅት ተመድ የጸጥታው ምክር ቤት በሱዳን ግጭት ውስጥ ለሚሳተፉ ወገኖች የጦር መሳሪያን እንዳያቀርብ የጣለውን ውሳኔ በግልጽ የሚጥስ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮም በሱዳን ጦርነቱ ከተቀሰቀሰ ጊዜ አንስቶም ኤርትራ ወሳኝ የአቅርቦት መስመር ሆናለች። እንዲያውም የዜና ወኪሉ AFP ከዚህ ቀደም ባወጣው ዘገባም የጦር መሳሪያ ፍላጎቱ ከፍተኛ ከመሆኑ የተነሳ ነጋዴዎች አቅርቦቱን መሸፈን እስከማይችሉበት ደረጃ መድረሱን ጠቁሟል። መጀመሪያ ላይ የዝውውር በፖርት ሱዳን ኃይሎችና በህገወጥ አዘዋዋሪዎች መካከል ማካከል በግል ይካሄድ የነበረ ቢሆንም ባለፉት ሁለት ዓመታት ውስጥ ይበልጥ ይፋዊ ወደሆነ የመንግስታት ደረጃ ተሸጋግሯል። በኤርትራ ባለሥልጣናትና በሱዳን ጊዜያዊ መንግስት መካከል ያለው ትብብር እየጨመረ የመጣው በጦር መሳሪያ ዝውውርና የወደብ አጠቃቀም ላይ ብቻ የተወሰነ አይደለም። የመገናኛ ብዙሃን ዘገባዎች እንደሚያሳዩት ፈጣን የፖለቲካና የወታደራዊ ለውጦች እየታዩ ነው። ለአብነት ያህል ከግንቦት አራት ጀምሮ በፖርት ሱዳን በሚገኙ የሲቪልና ወታደራዊ ዓላማዎች ላይ በተከታታይ የድሮን ጥቃቶች ከተሰነዘሩ በኋላ የአልቡርሃን ኃይሎች እንደ ቅድመ ጥንቃቄ እርምጃ የጦር አውሮፕላኖቻቸውን ወደ አስመራ ማዘዋወራቸው ተዘግቧል። አልቡርሃን የጦር አውሮፕላኖችን ወደ ኤርትራ ለማዘዋወር የወሰኑት ከባድ የአየር ድብደባዎችን ተከትሎ ነው። የውሳኔ በተለይ በቅርብ ሳምንታት ውስጥ የፈጣን ድጋፍ ሰጫ ኃይል ያስመዘገበውን ከፍተኛ ግስጋሴ ተከትሎ ሊኖር የሚችለውን ስጋት በመገመት ወታደራዊ ንብረቶችን ለመም። መጠበቅ የተወሰደ እርምጃ ነው። እነዚህ ክስተቶች ኤርትራ ላልቡርሃን ኃይሎች የምታደርገው ድጋፍ እያደገ መምጣቱን ያጎላሉ። ከእነዚህም መካከል በሱዳን የባህር ዳርቻ የጦር መርከቦችን ማሰማራትና የሱዳን የጦር ጀቶችን በኤርትራ አውሮፕላን ማረፊያዎች ማስጠለል ይገኙበታል። በተጨማሪም ኤርትራ በሺዎች የሚቆጠሩ ከዳርፉር የታጠቁ ቡድኖች የተወጣጡ ተዋጊዎችን እያሰለጠነች እንደሆነ ይነገራል። እነዚህ የሰለጠኑ ኃይሎች በኋላ ላይ የጋራ ኃይል በመባል የሚታወቀውንና ከፖርት ሱዳን ኃይሎች ጎን ተሰልፎ በኮርዶፋንና በዳርፉር የሚዋጋውን ቡድን ተቀላቅለዋል። እንዲህ ያሉ ክንውኖች ኤርትራ ከኢትዮጵያ ጋር ያላትን ውጥረት የበዛበት ግንኙነት የበለጠ ሊያሻክሩት እንደሚችሉ ይጠበቃል። አዲስ አበባ በቀይ ባህር ላይ በተለይም በኤርትራ ያሰቡ ወደብ በኩል ህጋዊ የመጠቀም መብት እንዳላት አጥ ቃት ገልጻለች። አስመራ በበኩሏም ያሰብ ወደብን የሀገር ሉዓላዊነት ምልክት እንደሆነ በመቁጠር በጉዳዩ ላይ ለመደራደር ፍቃደኛ አይደለችም። እስራኤል በኑክሌር ታጥራለች። ፓኪስታን ቴል አቪቭ ላይ ኒውክሌር እተኩሳለሁ ብላለች። ይህ የሚሆነው ግን እስራኤል ኢራንን በኒክለር የምታጠቃ ከሆነ ነው ብላለች። እስራኤል ኢራንን በኒክለር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒኩለር መሳሪያ በእስራኤል ላይ ጥቃት እንደምታደርስ የእስላሚክ አብዮታዊ ዘብ ጄኔራል እና የኢራን ብሔራዊ ደህንነት ምክር ቤት አባል ተናገሩም። ከፍተኛ የእስላሚክ አብዮታዊ ዘብ ጄኔራል እና የኢራን ብሔራዊ ደህንነት ምክር ቤት አባል ሞህሰን ራዛኢ ከኢራን ብሔራዊ ቴሌቪዥን ጣቢያ ጋር ብራቸው ቃለ መጠይቅ እስራኤል እኛን በኒውክሌር መሳሪያ የምታጠቃ ከሆነ ፓኪስታን ያጸፋ እርምጃ በኒውክሌር መሳሪያ እንደምትወስድ ቃል ገብታልናለች ብለዋል። የፓኪስታን ሻህን ሰውስጥ የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል የትኛውንም ክፍል ጉዳት የማድረስ አቅም አለው ተብሏል። ጄኔራሉ ይህን ቢሉ እስካሁን ግን በፓኪስታን ባለስልጣናት በኩል እየተባለ ነገር የለም። ይሁንና ፓኪስታን የእስራኤልን ጥቃት ተከትሎ ከኢራን ጎን መሰለፏን እየገለጸች ትገኛለች። የፓኪስታን የመከላከያ ሚኒስተር ካዋጃ አሲፍ ሰኔ 14 ቀን በብሔራዊ ምክር ቤት ንግግር ባደረጉበት ወቅት የሙስሊም ሀገራት በእስራኤል ላይ አንድ እንዲሆኑ ጥሪ ማቅረባቸው የሚታወስ ነው። የእስራኤል ጥቃት ኢራንን ብቻ ሳይሆን የመንንና ፍልስጤምንን ጭምር ያነጣጠረ መሆኑንና አንድ ለመሆን ሁሉም የሙስሊም ሀገራት ለተመሳሳይ ጥቃቶች ች ተጋላጭ እንደሚያደርጋቸው አስጠንቅቀዋል ሲል ታይምስ ኦፍ ኢንዲያ ዘግቧል። የሕወሓት ጄኔራሎች አፋር የመሸገው ሀራ መሬትን እንደሚደመስሱ ዛቱ። ጄኔራሎቹ በሕወሓት ላይ አምጾ ጫካ የገባውን ሀራ መሬት የተሰኘውን ታጣቂ ኃይል እንደሚደመስሱ በአደባባይ ተናግረዋል። ከሰሞኑ በተለያዩ ወታደራዊ መድረኮች ላይ ስለ ሀራ መሬት አቋማቸውን ይፋ ያደረጉት እነጆን መደግ ና ዘውዳ ስፋ ያሉ ጄኔራሎች ከፋፋይ ኃይሎችን አንታገስም ብለዋል። ከሕወሓት ጦር አዛዦች መካከል አንዱ የሆኑት ዘውድ አስፋ አፋር የሰፈረውን ሽፍታ እንደመስሰዋለን በማለት በይፋ ሀራ መሬት ላይ ዝተዋል። በአፋር ክልል የመሸገው ሀራ መሬት በሕወሓት የሚመራውን የትግራይ ሰራዊት ለመከፋፈል ጠላት ካሏቸው ኃይሎች ተልዕኮ የተቀበለ ነው ብለዋል። የጦር አዛዦቹ አክለውም በደምና ጥንት የተገነባውን የትግራይን አንድነት ለመሸርሸር የሚንቀሳቀስ ማንኛውም ኃይል ይመታል ብለዋል። ሌላኛው የሕወሓት የጦር አዛዥ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ እያሉ ራሳቸውን የሚጠሩ አካላትን አስጠንቅቀዋል። ጀነራሉ በትግራይ ኃይሎች መካከል መከፋፈል ለመፍጠር ለሚሰሩ አካላት መሳሪያ ለመሆን የፈቀደ አካል ተመክሮ ካልተመለሰ እናጠፈዋለን ብለዋል። በሕወሓት የጦር አዛዦች በይፋ የመደምሰስ ዛቻ የደረሰበት ሀራ መሬት ዋና መቀመጫውን አፋር ክልል አድርጎ እየተደራጀ መሆኑ ይታወቃል። ቡድኑ በጌታቸው ረዳ ክንፍ ሕወሓትና በፌዴራል መንግስት ይሁንታ እንደተሰጠውም ይነገራል። ሕወሓትን ለሁለት ከፍሎ ከደብረ ጽዮን ገብረ ሚካኤል ቡድን ጋር ሲጓተት የነበረው የጌታቸው ቡድን አዲስ ፓርቲ ቢመሰረትም መሬትን ከጀርባ እያደረጀ መሆኑ ምልክቶች አሉ። አፋር የመሸገው ቡድን አዲስ ፓርቲ በመሰረቱት የቀድሞ የሕወሓት ከፍተኛ አመራሮች ሙሉ ድጋፍ አለው። በፌዴራል መንግስት በኩል አፋር ክልል እየተደራጀ ስለሚገኘው ሀራ መሬት እስካሁን የተባለ ነገር የለም። ቡድኑ የነ ጌታቸው ረዳ አካሄድ ደጋፊ ስለሆነ በፌዴራል መንግስት በኩል ነቀፌታ እንደማይገጥመው እየተነገረ ነው።